ወደ ስምንት ነው ምናምን አላት ማለት ነው። በእንደዚህ ሁኔታ ሳለ ምንም ቀደቀል ማለት ነው። ከነ ስፖንጁ አላት ማለት ነው። እንደው ለረከቦት ማለት ነው። እዚህ ጋር ደግሞ ለምግብ ስፍራ በእንደዚህ ሁኔታ ተዘጋጅቶላታል ማለት ነው። ለጓደኛ አንደኛው ጓደኛ ደግሞ እኔ ቅልቅል አልፈልግም፣ ተራሱ ላይ ከተቀላቀለ ይበቃል፣ እዚ ሳታቀላቂው ብቻውን ብላኛለኝ። በእንደዚህ ሁኔታ እሱንም አዘጋጅቼላታለሁ። እች የረከቦት ስፍራ ናት ማለት ነው። መታምር ቀልጠፍ ያለው እነዚህ ደግሞ የምግብ ስፍራ ነው ማለት ነው። የምግብ ስፍራ እንግዲህ ለቤተሰብ ለንትንም በጣም ዘና ብሎ መያዝ ስላለበት ሰፋ አድርጌ ነው የሰራሁላት ማለት ነው። አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቼ እንዴት ናቸው? ደህና ናቸው። ከኛ ጋ አልሐምዱሊላ ሁሉ ሰላም፣ ሁሉ መልካም ነው። ከእናንተ ጋሳ እንዴት ነው? ሀይቢ ሁሉ ሰላም እንደሆነ ተስፋ አደርጋለሁ። እንግዲህ ከኔ ጋ አልሐምዱሊላ አሁን ላይ እንግዲህ አረፋ አስራ ነው ማለት ነው እያደረስን ያለነው። ሰሞኑ ደግሞ በየቀኑ ብቅ እያልኩ ነው ቃል በገባሁላችሁ መሰረት የሁላችሁም እያሳያኋችሁም አወጣላችሁን የሆነው ብዬ ቃል በገባሁ መሰረት እንደዚሁ እያሳያችሁ የላኩ ነው ማለት ነው። የዛሬው ጉዞዬ ደግሞ ወደ ሸገር ነው የሚሆነው ወደ አዲስ አበባ ነው ማለት ነው። በእንደዚህ ሁኔታ በሚያምር መልኩ ቡኒ በእንቁላል ከረን እንዲሁ ደግሞ ለየት የሚያደረገን ቤቢው ቅልቅል አይደለም ማለት ነው። ይሄ ብቻም አይደለም ይቀጥላል። ብዙ ነው ያላቸው የጓደኛሞች ነው። እስከ መጨረሻ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለጓደኛ ለቤተሰብ ደሞ ሼር ሼር አድርጉ ማለት ነው። ኢትዮጵያ ውስጥ መኪና የሚገባብን ሙሉ እናደርሰዋለን። ከእናንተ የሚጠበቀው ማዘዝ ብቻ ነው ማለት ነው። ቤታችን 24 ሰዓት ክፍት ነው ለእናንተላችሁ። አለ ወጥቶቼ እንግዲህ ቡኒ እንደሚታወቀው በጣም የሚያምር ከረን ነው ማለት ነው። በእንደዚህ ወርቃማ ምናምን አድርጌ ማች አድርጌላት በእንደዚህ ሁኔታ አዘጋጅችላት አለው ማለት ነው። በሚያምር መልኩ በጣም ያምራል ማለት ነው። ውበቱን እንግዲህ ምን እነግራቸው አለው እያያችሁት ነው ማለት ነው። ወዶቼ በእንደዚህ ሁኔታ በሚያምር መልኩ ፍራሹ ደግሞ ቀለቀላ አይደለም፣ ቡኒ ብቻ ነው ማለት ነው። የተጠቀምኩላት በነገራችን ላይ ይሄ ቡኒ የብዙ ልጆች ምርጫ ሆኗል ማለት ነው። እኔ ራሱ አራተኛ ነው ምናምን ዙር ሰራው ማለት ነው ትዛዙ እና የብዙ ልጆች ምርጫ ነው። ማሻአላ ቆሻሻም ይችላል፣ እንዲሁ ደግሞ ቤትም ያፈካል ብሎ ስለሚያስቡት ብዙ ሰዎች እንትን ይላሉ ማለት ነው። ፍርግርግ ነው ጨርቁ ቤቢ፣ እንደነገርኳችሁ ቀለቀል የለውም የራሱን ነው ማለት ነው። በእንደዚህ ሁኔታ ቤቢ ግን በነገራችን ላይ ወደ አስራ አንድ ቤቢ ያላት ማለት ነው በቡኒ እንዲሁ ደግሞ በንትን ማለት ነው። እዚህ ጋ ቡኒ አራት አላት ማለት ነው። ይህንን ደግሞ ወደ ስምንት ና ምናምን አላት ማለት ነው። በእንደዚህ ሁኔታ ሳለ ምንም ቀለቀል ማለት ነው። ከነ ስፖንጁ አላት ማለት ነው። እንደዚህ ለጓደኛሞች እንደዚህ የተሰራላቸው ማለት ነው። ከናንተ የሚጠበቀው እንግዲህ ማዘዝ ብቻ ነው። በምፈልጉ ከረን አዲሱን ጨርቅም ከፈለጋችሁ የሮ ማዘዝ ትችላላችሁ ማለት ነው። በእንደዚህ ሁኔታ በሚያምር መልኩ አዘጋጅላችኋለሁ ማለት ነው። ከናንተ የሚጠበቅ ማዘዝ ብቻ ነው። እንግዲህ ልጆቼ እንደዚህ ቅልጥፍ ያለችው ናት ነው በጣም የምታምር አምስት ፈርጥ ተጠቅሜ ላታለሁ። እንዲሁ ዳንቴል እዚህ ጋር እንደታያችሁ ማለት ነው እና ይሄን ይመስላል። እናንተ ማዘስት ትችላላችሁ የትም ሀገር ሆናችሁ እንዳልኳችሁ ማለት ነው። እዚህ ጋር ደግሞ ለየት የሚያደርገን እዚህ ጋር የረከቦት ስፍራ እናገኘዋለን ማለት ነው። ቅልጥፍ ያለችው በእነዚህ ሁኔታ በሚያምር መልኩ አዘጋጅቼላታለሁ ለረከቦት ማለት ነው። እዚህ ጋር ደግሞ ለምግብ ስፍራ በእነዚህ ሁኔታ ተዘጋጅቶላታል ማለት ነው። ለጓደኛ አንደኛው ጓደኛ ደግሞ እኔ ቅልቅል አልፈልግም። ተራሱ ላይ ከተቀላቀለ ይበቃል። እዚህ ሳታቀላቀዩ ብቻውን ብላኛለች ላይ በእንደዚህ ሁኔታ እሱንም አዘጋጅላት አለ። የረከቦት ረከቦ ስፍራ ናት ማለት ነው። ምታምር ቀልጥፍ ያለው እነዚህ ደግሞ የምግብ ስፍራ ነው ማለት ነው። የምግብ ስፍራ እንግዲህ ለቤተሰብ እንትንም በጣም ዘና ብሎ መያዝ ስላለበት ሰፋ አርጌ ነው የሰራው። ሁላት ማለት ነው ተለቅ ያርጌ፣ በእንደዚህ ሁኔታ ይሄን ይመስላል። እንግዲህ አበረታቱን ላይክ፣ ሼር፣ ሰብስክራይብ ማድረግ አት እንግዲህ፣ ወደች ቀረብ አርጌ ላሳያችሁ ማለት ነው። በእንደዚህ ሁኔታ በሚያምር መልኩ አዘጋጅቼላታለሁ። ያው ቤቢ ላይ እንደነገርኳቸው ቅልቅል የለውም። ቡኒውም ደግሞ በእንደዚህ አሁን ላይ እንግዲህ ታውቂያላችሁ ቤቴ ጠበብ ስላለኝ ያው የአረፋም ስራ ትንሽ ስላጨናነቀ እንትን ማለት አልቻልኩም ማለት ነው። በሰፊው መፈረሻ አልቻልኩም። በአንድ ፍራሽ ነው ማለት ነው። እንደዚህ ቹጎን ቀልጥፋ አድርጌ እያሳየኋቸው ያለሁት ማለት ነው። ይሄን ይመስላል ፍራሹም በእንደዚህ ሁኔታ በሚያምር መልኩ ተዘጋጅቶላታል። ትራሱም እንደዚያው ማለት ነው። ወዶቼ እዚጋ እንደዚህ ሁኔታ ዘጋጅቼላታለሁ። እናንተ እንግዲህ ግዲ ማዘዝ ትችላላችሁ። የትም ሀገር እናልፈዋለን ማለት ነው። የዛሬው ውሎ ወይም ደግሞ ይላት የመጣሁት ለውጣ ይሄን ይመስላል ማለት ነው። ትዛዛን እሷን ማሳየቼ እንዲሁ ቤተሰቦቼ ላሳያችሁ ብዬ ነው ማለት ነው። እዚህ ጋር ደግሞ ስፍራዎችን እናገኘዋለን። የምግብ ስፍራዎች ማለት ነው። በሚያማምር መልኩ በነዚህ ሁኔታ ዘጋጅቼ ላታለሁ። ያው እንደነገርኳችሁ በምርጫቸው መሰረት ነው የሚሰራው። አሁን ችኛዋ ቡኒ ጋር ቀላቀ ይልኛለች ችኛዋ ደግሞ ቤጅ ብቻ ነው ብላይ ማለት ነው። እንደዚህ ሁኔታ እንቁላሉን ብቻ ነው ያዘጋጀሁላት። ይህን ይመስላል ለዛሬ ይዤ መጣሁት። እንግዲህ ያበረታቱን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።